መንፈሳዊ ጉዞዎች እስር ቤትና ህክምና ቦታ መሆን አለበት እግዚአብሔር ያዘዘው ነገር አለ ነው አስር ፐርሰንት እግዚአብሔር ነው ብሎ አዘዋልና እኛ ሁሌ ከእናንተ የምንጠብቀው ያቺ አስር ፐርሰንት እየቦታ የወደቁትን ሰማታት ደግሞ ደማቸው እንደመ ሰማታት ያድርግልን ምናልባት ሁላቸው በራሳቸው እንድታዩ ፈልጋለሁ ማለት ትክክለኛውን አስራት የምትሰጡት ወይስ ከሰረቃችሁት ላይ ነው እያንዳንድ ሆስፒታል አንድ አንድ ካህን ይመደባል። ሁላቸውም እንትን መንፈሳዊ እርካታ የምታደርጉ ስጋይም ደግሞ ህክምና የምታደርጉበት ነገር ይሆናል። ይህኛም እንግዲህ ስራችን ጸሎት ነው። እንደው ተረባርበር ከህት ቤተክርስቲያን አኳያ እኩል እኩል የምንተካከልበት 60 ሚሊዮን ኦርቶዶክስ ምንም አይነት እንደዚህ ብሎ የሚጠራ የሕክምና አገልግሎት የሚሰጥበት ሆስፒታል ስለሌለ ሁሌ በጀታችን እግዚአብሔር ነው ነው የምንለው። ቲክባሪዎች የምትሆኑ ቲክቶካሮች የምትሆኑ የራሳችሁን ድርሻ አበርክ ሁላችሁንም በባታ መካነ ህይወት ጮቢ ባታ ለማርያም አንድነት ገዳም በባታ ማርያም ስም ለምናችኋለሁ። እሺ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ታ እንደምን አረፈዳችሁ? የሁሉ ሁሉ አምላካችሁ መድኃኒታችሁ ኢየሱስ ክርስቶስም ለዘላለም የተመሰገነ ይሁን። በቸርነቱ ብረቱ ብዛት ጠብቆ እዚያ አድርሶናልና እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ በመካነ ህይወት ጮቢ በኣታለማርያም አንድነት ገዳም ቤተክርስቲያን ሰርተን ወደ ፊኒሺንግ ደረጃ ላይ ደርሰናል። እንግዲህ እነዚህ እስከዛሬ እንግዲህ በአራት ዓመት ውስጥ በዚህ ደረጃ ላይ ስንደርስ ህዝበ ክርስቲያኑ የሚሰጠን አስራት በኩራት የሚሰጠን አስራት በኩራት በዕቃ በሲሚንቶም ይረዳል፣ ለብረትም ይረዳል። እንደዚህ አይነት መልኩ እንግዲህ ወደ ዘጠና ሚሊዮን አሁን ወደ ዘጠና ሚሊዮን ይጠጋ ወደ ዘጠና ሚሊዮን የሚሆን ሀብት ፈሶበታል ማለት ነው። እንግዲህ በዚህ በተጓዳኝ አሁን ያሰብነው ሪፈራል ሆስፒታል ፕሮጀክት ያው እኛ እግዚአብሔርን ተስፋ አድገን ሁሌ እግዚአብሔር ያዘዘው ነገር አለ ለሙሴ እ አስር ፐርሰንት እግዚአብሔር ነው ብሎ አዘዋልና እኛ ሁሌ ከእናንተ የምንጠብቀው ያች አስር ፐርሰንት ነው። ከሶስት ሺህ ዓመት በፊት ነቢዩ እግዚአብሔር ሙሴ አስራት እንዲያወጣ ለህዝቡ እንዳስተማረ ሁሉ እስከ ዛሬ እንግዲህ አሁን ዛሬ እንግዲህ 2018 እግዚአብሔር አልቀጠለም። ኑሮ ተወዷል ኑሮ ተብሏል ብሎ አልቀጠለም፣ እና ኑሮ ረክሷልም ብሎ አልቀጠለም፣ ኑሮ ተወዷል ብሎ አልቀጠለም። ስለዚህ ይህን ትክክለኛ ገንዘብ ከሰጣ ሁሉም ሰው ሁሉም ሰው ባለቤት ሆኖ የእግዚአብሔር እንዲሰጠን ነው። እን አንድ አንዶኮ ከሰረቀው ላይ ይሰጠናል። ከሰረቀው ላይ ማለቴ መቶ ሺህ አትርፎ 10 ሺህ መስጠት ሲገባው 5000 ይሰጣል። ስለዚህ 5000 ሲሰጥ ማለት ሰርቁ ሰርቆናል ማለት ስለዚህ ከሰረቀው ይሰጣል። ምናልባት ሁላችሁም ራሳችሁ እንድታዩ ፈልጋለሁ በዚህ ላይ ማለት ትክክለኛውን አስራት ነው የምትሰጡት ወይስ ከሰረቃችሁት ላይ ነው የምትሰጡት? ከሰረቃችሁት ላይ ከሰጣችሁት ደግሞ እዳ አለባችሁ ማለት 50 ሺህ ያተረፈ ሰው አምስት ሺህ ብር መስጠት ሲገባው 2000 ብር ሲሰው 3000 ብር የእግዚአብሔርን ገንዘብ ሰርቀዋል ማለት። ስለዚህ ያንን በቃ ትክክለኛን ትክክለኛውን በአጭር ጊዜ ያሰብነውን እንትን ማሳካት እንችላለን ማለት የተለያየ ደረጃ ደግሞ ብረት ፋብሪካ አላችሁ፣ እንደገና ሲሚንቶ የምታከፋፍሉ ካላችሁ፣ እንደገና መሳሪያ የምታከፋፍሉ ካላችሁ ደግሞ በማቴሪያል ብትረዱን የበለጠ በአጭር ጊዜ ውስጥ ተደራሽነትን አንደኛ ያው ሰው ተኮር ስለሆነ ስራው ተደራሽነት ይኖረዋል፣ ወይም ወደ ፍጻሜ እንመጣለን ማለት ነው። ስለዚህ እግዚአብሔር ምንድን ነው እኛ መቼም ይሄንን ሐሳብ እግዚአብሔር ፈስ ቅዱስ አሳስበውን ይሄም ሲሆን ያው ለሁሉም ለሕዝበ ክርስቲያኑ ለከዛ ከሕዝበ ከይቶ ከቤተ የአዳም ዘር ሁሉ ማለት ነው ይታመም ውድቆ ማንሳት አለ አንስጦ አክሞ አጥሮ አስሉቶም ብሎ ቁስሉን አድርቆ ለአገር እንዲጠቅም ማድረግ ራሱ አንድ ትልቅ ነገር ስለሆነ ያንን ይህን እሳቤ ማድረግ እንግዲህ አሁን የሆስፒታል ፕሮጀክት ተጀምረዋል፣ ስራ እየተካሄደ ነው። ስለዚህ ሁላችሁም እንደ አባት አደራ ሙላችሁ፣ ሁላችሁም በዚህ ነገር ላይ እንድትረባረቡ ነው እና እንግዲህ በዚህ አይነት መልኩ ተረባርበን በአጭር ጊዜ ውስጥ የሚታይ ስራ አሳይተናችሁ በዛ ህብረተሰቡ ተጠቃሚ እንዲሆንም በሀገር ደረጃም በሀገር ደረጃ የሚጠቅም በኦርቶዶክስም ደግሞ ትልቅ ትልቅ ክብርና ዋጋ ያለው ስለሆነ ሌላ እንደ መንፈሳዊ ይዘቱም ደግሞ ታምም ያልጠየቃችሁኝም እንደሚባለው አንዳንዴ የታሰረ መጠየቅ አለ፣ እንደገና የታመመ መጠየቅ አለ። ስለዚህ እንደም አንዳንዴ መንፈሳዊ ጉዞዎች እስር ቤትና እንትን ነው መሆን ያለበት፣ እስር ቤትና ህክምና ቦታ መሆን አለበት ብዬ አስባለሁ። ገዳማት ብቻ አይደለም እኮ ጉዞች ሲዘጋጁ እስር ቤት ሄዶ እግዚአብሔር ያውጣ እግዚአብሔር ይፍታ እንደነ ጀግራችሁ ብሎ ሳሙና ምላጭ እና እንደዚህ ለብሳ ለአልባሳ ሰጥቶ መጠየቅ፣ እስር ቤት ትልቅ ነው። እግዚአብሔር ይፍታ ማለት ታሰሪ ያልጠየቃችሁትን መልስ ይመልሳል ማለት። ታመም የሚለውን ደግሞ ሆስፒታል ላይ የታመሙትን እግዚአብሔር ይማር እግዚአብሔር ይማር ብሎ ማለፍና መጠየቅ፣ የሚቸግረው ነገር ካለ መድኃኒት መግዣ ከሆነ ምን ምግብም ከሆነ የሚለወጥለት ላይ ያንን አድርጎ መሄድ ትልቅ ነገር ስለሆነ እነዚህን ሁለት ነገር ያው ከስድስቱ ጥያቄዎች ሁለት ጥያቄ እንድንመልስ ያደርገናል። በተለይ በህክምናው ዘርፍ ከቤተ ክርስቲያን እይታም እግዚአብሔርም ካስዘዘው ከስድስቱ ቃላት አንዱ ስለሆነ እንደው ተረባርበር ከእህት ቤተ ክርስቲያን አኳየ እኩል እኩል የምንተካከልበት 60 ሚሊዮን ኦርቶዶክስ ምንም አይነት እንደዚህ ብሎ የሚጠራ የህክምና አገልግሎት የሚሰጥበት ሆስፒታል ስለሌለ ምናልባት አሁን በቅርብ ጊዜ ተጀምረው አሉ ያበሰ የሚባለው። ስለዚህ በዚያ አኳያ ይሄንን ተረባርበን የምንፈጽምበት ነው መሆን ያለበት ብዬ ሁላችሁንም በባታ መካነ ህይወት ጮቢ ባታ ለማርያም አንድነት ገዳም በባታ ማርያም ስም ለምናችኋለሁ። እኔ እንኳን እነዚህ የካሜራና የእንትን ነገር ብዙ ጊዜ አይ እንደው የተመቸው አይደለውም። እንደ ብዙ ጊዜ እንደዚህ ኤክስፖዝ መሆኑም ደስ አይለኝም። እንደው ካለው ችግር አኳያ ደግሞ ዘመኑ ጊዜ ያጀው ነገር ቲክቶክ አለ፣ ዩቲዩብ አለ፣ እንደዚህ ፌስቡክ ነው ደምትሉት። በዚህ በዚህ አለ በተለይ በቲክቶክ እና በዩቲዩብ ላይ ያላችሁ ቤተክርስቲያን ልጆች በዚህ ትልቅ ርብርብ እንድታደርጉ እጠይቃለሁ። አሁን ትልቁ ስራ መቼም አንዳንዴ እንደ ጊዜው ቴክኖሎጂውን መጠቀምና ተጠቅመን ደግሞ እነዛን እህት ወንድም፣ አባት፣ እናት ማስጠቀምን ስለሆነ የሚታይ ስራ እየሰራን ስለሆነ በእግዚአብሔር እርዳታ ነው። ስለዚህ በዚህ ያለ ትልቅ ርብርብ እንዳታ አስተዋጽኦ እንድታደርጉ ካገኛችሁ ቴን ፐርሰንት አስራ አትንኩያችን። እንደዚያ ካደረጋችሁ እኛ ደግሞ የሚፈለገውን ነገር ሰርተን ሁላቸውም ተ መንፈስ እርካታ የምታደርጉ ስጋይም ደግሞ ህክምና የምታደርጉበት ነገር ይሆናል ብዬ ነው መገምተው። እንግዲህ በዚህ ላይ ደግሞ እግዚአብሔር መንፈስ ቅዱስ ይጨመርበት ነገር መቼም ሀሳብ መነሻው በህሊና የሚጸንሰው እግዚአብሔር ነው። ሀሳብ በህሊና ይጸንሳል፣ ስለ በጎ ነገር ይጸንሳል። ከጸነሰ በኋላ ወደ አካል ገዝቶ እንዲያድግ የሚያደርገው እግዚአብሔር ነውና። እኛ ሁላችንም ተስፋችን በእግዚአብሔር እዚህ ቦታ ስንመጣ ይሄንን ቦታ ስናደራጅ እግዚአብሔርን ተስፋ አድርገን ነው እንጂ ሰው ላይ ማንም ላይ አልነበረም። ስለዚህ ሁሌ በጀታችን እግዚአብሔር ነው ነው የምንለው። በዚህ እግዚአብሔር ደግሞ በሰዎች አድሮ መልካም ነገር አድርጎልናል። እኛ ድርሻችን የተሰጠንን የተሰጠን ነገር ትክክለኛ ቦታ አድርጎ የሚታይ ነገር ተቆሎ ራስን መንፈሳዊም ሥጋዊ ምርካታ የሚያገኝበት የሚደሰትበት ነፍሱ አሴት የምታደርግበትን ነገር ለማድረግ እንግዲህ ሩጫችን ስለዚህ እናንተ ስራችው ነብዬ እግዚአብሔር ይሁንና ስራ ምንድነው ሲባል ጸሎት ነውና፣ ይሄኛም እንግዲህ ስራችን ጸሎት ነው። በጸሎት ውስጥ ደግሞ ያው እግዚአብሔር እንዲባረክ እንዲጠቀም የፈለገውን ደግሞ ሲልክ በገንዘቡ እንዲባረክ ዋሳው ምንድን በአሳብ ራሱ ራሱ ገንዘብ ስለሆነ በሙያ ያላችሁ የተለያየ ሙያ ያላችሁም በዚህ ሁሉ ርብርብ ብታደርጉ ሁላችንም ተጠቃሚ ነው የምንለው። ቤተክርስቲያናችንም እናኮራ ይሆናል። እና አንድ እንደውም ታሪክ በ1952 ቅዱስ ሲኖዶስ አንድ ድንጋጌ አድርጎ ነበር። ያ ድንጋጌ ምንድነው? በእያንዳንዱ ሆስፒታል አንድ 52 ዓመት ነው፣ የዛሬ እንግዲህ 65 66 ዓመት በፊት ማለት ነው። እያንዳንዱ ሆስፒታል አንድ አንድ ካህን ይመደብ፣ በሽተኛ ወይም ፔሽንት የንስሓ አባት ከሌለው ንስሓ ያ የተመደበው ካህን ንስሓ ይስጥ አቀበሉኝ ብሎ ቁርባን የሚያቀብሉኝ ካን እሳውን ተቀብሎ ያቁርቡ ብለው ደንግገዋል። ስለዚህ ይሄ በዚህ ድንጋጌ ካህናት መደቡ እንጂ የሕክምናው ዘርፍ ተከታትሎ ሌላው እህት ቤተክርስቲያን ከደረሰበት ላይ አልደረሰ። ከዚህ ከዛ ቁጭት የተነሳ ነው እንግዲህ እኔም ያንን ካየው በኋላ እነዚህ እንዴት ተግባራዊ እናደርጋለን በሚል በቃ ያው ሶዶ ወረዳ ቡዬ ወይ ሶዶ ወረዳ ቡዬ ግብርናው የአስተዳደሩን ጠይቀን መሪ ሰጡን። የመሰረት ድንጋይ ዛሬ ሁለት ዓመት አስቀመጠን። እስካሁን እንግዲህ አንዳንድ የማጣራት ስራዎች ገንዘብ የማሰባሰብ ስራ ነበር እየሰራን ያለ ነው። አሁን በዚህ ዓመት እንግዲህ ትክክለኛው ወደ ተግባራዊነት ልንገባ ስለሆነ፣ ሁላችሁም ዩቲበሮች ብትሆኑ፣ ቲክቶከሮች ብትሆኑ የራሳችሁን ድርሻ አበርክቱ። በተለይ በአካባቢ ያላችሁ ደግሞ ባለሀብት ከዚህ ቦታ ወጣችሁ ከሶዶ ወረዳ ወጣችሁ፣ በብዙ የተባረካችሁ በብዙ የተባረካችሁ በሃይማኖት ያላችሁ ይሄ ትልቅ እናንተንም የበለጠም እናንተንም ስለሚመለከት በአካባቢዎች ትልቅ እና ግዙፍ ሀገራዊ ስም ሊያስጠራ የሚችል የሆስፒታል ፕሮጀክት ስለሆነ ዲዛይን ጨርሰናል። ይህንን ተግባራዊ ለማድረግ የሁላችንም ርብርብ ይጠይቃል። ሁላችሁንም እግዚአብሔር ይባርክልን፣ ጠብቅልን፣ አገራችን ሰላም ያድርግልን በየቦታ የወደቁትን ሰማዕታት ደግሞ ደማቸውን እንደመሰማታት ያድርግልን። ሀገራችን ሰላም ያድርግልን። ሁላችሁ ነው ከአምስቱር ጀምሮ እስከ መጨረሻ የተራዳችሁ እግዚአብሔር ይባርካችሁ። እግዚአብሔር ይጠብቅልን። እግዚአብሔር ይባርክልን። እኛም ደግሞ ሰርተን ለመፈጸም ያብቃል። ዋናዎችም እግዚአብሔር መልክተኛ አለው። ሀሳቡን በሰው ሰ አስቀምጦ ያው ይህንን ስለፈቀደልን እናንተንም ደግሞ በዚህ ተሳታፊ እንድትሆን ስለፈቀደላችሁ ሁላችንም እግዚአብሔር የአምላክ የተመሰገነ እግዚአብሔር ባርክ ላይ ይጠብቀልን።